በቅድስት ሪታ ዘካሺያ አፍቃሪ ምእምናን በሆነች ትንሽዬ ማህበረሰብ ውስጥ ሁል ጊዜ ቀላልና ቅን የሆነ የሃይማኖት መንፈስ ይሰፍን ነበር። ሰዎች በእርሻ ላይ ጠንክረው ይሰሩ ነበር፣ ነገር ግን ለመጸለይ ወደ ጸሎት ቤት መግባት ፈጽመው አይዘነጉም ነበር። በዚያ የማይቻሉ ነገሮች ቅድስት በሆነችው በቅድስት ሪታ ምስል ፊት ለፊት እንባቸውን ያፈሳሉ ለትንንሽ ድሎችም ያመሰግናሉ እንዲሁም የህይወትን ሸክሞች ለመቋቋም ጥንካሬ ይጠይቁ ነበር። ከዚህ ሰዎች መካከል ጴጥሮስ የሚባል ወጣት ይኖር ነበር። የማይታክት ሰራተኛ ነበር፣ ነገር ግን በቅርብ ጊዜ ውስጥ ተስፋ መቁረጥ ወስዶት ነበረ። ጴጥሮስ ለቤተሰቡ ለመርዳት ከወንዝ ውሃ የመቅዳት ኃላፊነት ነበረበት። አባቱ ታሞ ነበር፣ እናቱ የቤት ሥራ ትሠራ ነበር እና ትንሽ ወንድሞቹ እህቶቹ በእሱ ላይ ጥገኛ ነበሩ። ነገር ግን ውሃ ለመሸከም የሚጠቅምበት ባልዲው ከስሩ ቀዳዳ ነበረበት። በእያንዳንዱ ጉዞ የቱንም ያህል ቢጥር ወደ ቤት ሲደርስ የውሃ ግማሽ መንገድ ላይ እየፈሰሰ ይጠፋ ነበር። ይህ ደግሞ ምንም እንደሚያደርገው ነገር ዋጋ እንደሌለው እንዲሰማው ያደርገው ነበር። አንዲት ሞቃታማ ጧት፣ ሌላ ያልተሳካ ሙከራ ከተደረገ በኋላ ጴጥሮስ በአንድ ዛፍ ጥላ ስር ድካሙን ለመጣል ተቀመጠ። ባልዲውን ተመለከተውና አጉተመተመ። ሁሉንም ነገር ይዤ መምጣት ካልቻልኩ መሞከር ምን ፋይዳ አለው? ብሎ ራሱን ጠየቀ። ሁልጊዜም ግማሽ መንገድ ላይ የምወድቅ ከሆነ ለምን በጣም ደክማለሁ? የተስፋ መቁረጥ ሸክም ከባልዱ ክብደት ይበልጥ ነበር። ሁል ጊዜ የምትለዋን የእናቱን ቃል ትዝ አለው። ሁሉም ነገር የማይቻል ሲመስልሽ ከቅድስት ሪታ ጋር ተነጋገር። እርሷ መሳቀያት ማለትም ምን ማለት እንደሆነ እና እስከ መጨረሻው መታመም ማለት ምን ማለት እንደሆነ ታውቃለች። ነገር ግን ጴጥሮስ ለመጸለይ እንኳ በጣም ትንሽ እንደሆነ ይሰማው ነበር። ሆኖም በዛች ከሰዓት በኋላ ወደ ጸሎት ቤት ለመግባት ድፍረት አገኘ። በፊቷ ብዙ ሻማዎች የሚንቀለቀሉ በቅድስት ሪታ ምስል ፊት ተንበረከከ። በእንባ አይኖቹ በዝግታ ተናገረ፣ ቅድስት ሪታ ሆይ እኔ እንደዚህ ቀዳዳ እንዳለው ባልዲ ነኝ። ትክክለኛውን ነገር ፈጽሞ ማድረግ የማልችል ይመስለኛል። የምሞክረው ሁሉ በመንገድ ላይ ይባክናል። ነገር ግን እለምንሻለሁ አሁንም በእኔ ውስጥ ዓላማ ካላሳይኝ ምክንያቱም ብቻዬን ማመን አልቻልም። ልቡን መክፈት ራሱ መለስ እንደሆነ እንዲሆን ያህል ከጸሎት ቤት ወጣ። ትንሽ ቀለል ብሎት ነበር፣ ለምን እንደሆነ ባያውቅም። በማግስቱ ሌላ ሙከራ ለማድረግ ወሰነ። ቀዳዳ ያለው ባልዲውን ወስዶ አሁንም ደክሞት ወደ ወንዙ እንደገና ሄደ። ምንም እንኳ በመንገዱ ላይ አንድ ነገር እየተከሰተ እንዳለ ባያውቅም እሱ ገና ያልተመለከተው ግን ሕይወቱን የሚመለከትበት መንገድ የሚቀይር ነው። በማግስቱ ጠዋት ጴጥሮስ ከወንዙ በቀዳዳ ባልዲ ሲመለስ፣ መንገዱን በቀስታ ሲሄድ መንደሩን የድሮውን ካህን አገኘው። ካህኑ በዝግታ እርምጃዎችና ጥልቅ እይታ በወጣቱ ፊት ቆሞ መሬቱን በጥንቃቄ ተመለከተና ምስጢራዊ በሆነ ፈገግታ ጠየቀው ጴጥሮስ ሆይ በየቀኑ የምትሄደው መንገድ ላይ ምን እንደሚከሰት አስተውለሃል ታውቃለህ አለው ወጣቱ በአግርሞት አይኖቹን አነሳ ምን ማለቱ ነው አባቴ ለእኔ እዚህ ያሉት አቦራና ድንጋዮች እና የእኔ ብስጭት ብቻ ነው አለው ካህኑ በትረ መስቀሉን ወደ መንገዱ ዳር ጠቆመ። ከዚያ ጴጥሮስ ሁልጊዜ ችላ የሚላቸውን ዝርዝር ነገሮችን አስተዋለ። በዚያ የደረቀ መሬት ላይ ትንንሽ ግን ጠንካራ የሆኑ የድሮ አበቦች በቅለው ነበር። መሬቱን ያስተውሉበት አንዳንዶቹ እንደ ፀሐይ ቢጫ ነበሩ፣ ሌሎቹ እንደ ንጹሐን ነጭ ነበሩ። እንዲሁም ለቅድስት ሪታ የሚቀርቡትን ጽጌሬዳዎች የሚያስታውስ ቀይ አበባዎችም ነበሩ። ጴጥሮስ አይኖቹን አፈጠጠ። ይሄ እንዴት ሊሆን ይችላል? ሲላጉ መተመተ። ካህኑ ፈገግ ብሎ መለሰ፣ ቀላል ነው ልጄ፣ እነዚህ አበቦች የሚኖሩት ከባልዲ በሚፈሰው ውሃ ነው። አንተ እንደ ጉድለት ያየውን እግዚአብሔር ለተፈጥሮና ለሁላቸውም ወደ በረከት ለውጧል። ስንት ጊዜ በሐዘን አልፈሃል፣ ግን ሕይወትን እያጠጣ መሆንንስ ሳታስተውዝ ቀርተሃል? ቃላቱ የጴጥሮስን ልብ ሰበረው። በመንገድ ላይ ተንበረከከ እና እጆቹን ወደፊቱ አቅርቦ፣ በጸሎት ቤቱ ውስጥ በፊቱ ቀን ያደረገውን ጸሎት አስታወሰ። ቅድስት ሪታ ዓላማ እንዳያሳየው እየለመነ እናም ይኸው መልሱ ቀዳዳው ባልዲው የወደቁት ምልክት አልነበረም፣ ነገር ግን የተሰወረ ስጦታ መሳሪያ ነበር። ካህኑ እጁን በወጣቱ ትከሻ ላይ አድርጎ፣ በርታ፣ በረጋ መንፈስ ተናገረ። እግዚአብሔር የሚሰራውን እንዲህ ነው ጴጥሮስም። ቅድስት ሪታ ብዙ ተሰቃየች፣ ነገር ግን በስቃይዋ ውስጥ ቅድስናን ማፍራት ችላለች። አንተም ድክመቶች መጨረሻ እንዳልሆነ ነገር ግን ለሌሎች የጸጋ መተላለፊያ ሊሆን እንደሚችል መረዳት አለብህ። የጴጥሮስ ልብ በአዲስ ስሜት ተሞላ። ለመጀመሪያ ጊዜ ከረጅም ጊዜ በኋላ የምስጋና ስሜት ተሰማው። ባልዲው ቀዳዳ እንደነበረው ቀረ፣ ግን ከእንግዲህ ሸክሙ አልነበረም። እግዚአብሔርም በሕይወታችን የተጣመመ መስመሮች ላይ እንኳ ቀጥ ብሎ እንደሚፈጽም ምልክት ነው። ፊቱ ያሉት አበቦች ለጸሎት መርስ ሲሰጡ ይመስላሉ። ነገር ግን ጴጥሮስ ይሄ የትምህርት ግማሽ ብቻ መሆኑን ያውቅ ነበር። ሊያገኘው የሚገባ ሌላ ነገር ይቀረው ነበር፣ የባልዲው ብቻ ሳይሆን የራሱን የህይወት መንገድ ሊለውጥ የሚችል ነገር። ከዋክብት ጸጥታ የሰፈነበት ሰማይ ሲያበሩ፣ ጴጥሮስ ባዶ ባልዲውን ይዞ በቀስታ ይሄድ ነበር ግን በውስጡ በአዲስ ነገር ተሞልቶ ነበር። ድክመቶች እንኳ መለኮታዊ ዓላማ ሊያገለግሉ እንደሚችሉ በእርግጥ ነበረ። እያንዳንዱ እርምጃ በካህኑ ቃል ትዝታ ታጅቦ ነበር፣ ነገር ግን ቅድስት ሪታ ለጸሎት በተጨባጭ እንደመለሰችው የሚሰማው ስሜት ታጅቦ ነበር። ቀደም ሲል ድክመት ብቻ የሚመስለው አሁን የተስፋ ምልክት ሆነ። ወደ ቤት ሲደርስም ባልዲውን በወጣ ቤቱ በወጥ ቤቱ ጥግ ላይ ያስቀመጠ እና ለጥቂት ደቂቃዎች በጸጥታ ቆመ። እናቱ በዓይናቸው ውስጥ ያለውን የተለየ ብርሃን አስተውላ ምን እንደተፈጠረ ጠየቀችው። ጴጥሮስም በስሜት በተሰበረ ድምፅ በመንገድ ላይ አስደናቂ ነገር እንዳገኘ ነገራት። እሱ በከንቱ እያጣሁት የነበረ ውሃ ምስጋና ይገባውና የሚያደርጉ የሚያድጉ አበቦችን እየተናገረ ያለ እንባ በፊቱ ላይ ይወርድ ነበር። ግን ከእንግዲህ የተስፋ መቁረጥ እንባ አልነበረም፣ የምስጋና እንባ ነበር። በዛ ሌሊት ወደ ጸሎት ቤት ተመለሰ፣ በቅድስት ሪታ ምስል ፊት ተንበረከከ እና በዝግታ ጸለየ። አመሰግናለሁ ቅድስት ሪታ የእኔ ድክመቶች በበረከት ሊያብቡ እንደሚችሉ ስላሳየሽኝ ገደቦችን እንዲቀበል አስተማርሽኝ፣ ነገር ግን እግዚአብሔር ለብዙዎች መልካምን ሊጠቅምባቸው እንደሚችል እንዲታመን እርጅኝ። የጾነት ቤት ጸጥታ እንደ እቅፍ አቀፈው። የማትችሉ ነገሮች ቅድስት እንዲህ የምትለው ይመስል ታጅቦ ተሰማው። ልጅ ሆይ የባልዲ ቀዳዳ አትመልከት፣ የምታበቅላቸውን አበቦች ተመልከት። ስለምታጣው ነገር ራስን አትኮንን ነገር ግን እግዚአብሔር ብቻ ለሚያቸው ፍሬዎች አመስግን። ከዚህ ቀን ጀምሮ ጴጥሮስ ባልዲውም በተመሳሳይ መንገድ አልተመለከተውም። ቀዳዳውንም እንደቀደመ ነበር፣ ነገር ግን ከእንግዲህ የውድቀት ምልክት አልነበረም። ዋጋ የሌለው የሚመስለው ነገር እግዚአብሔር ወደ ጸጋ እንደሚለውጥም ህይወት ትዝታ ይሆናል። በመንደሩ ውስጥ አንድ ሰው ስለ ራሱ ድክመቶች ሲያማርር ጴጥሮስ ታሪኩን ይነግራቸው እና የአበባውን መንገድ ያሳያቸው ነበር። ብዙዎችም በራሳቸው ስቃይ ውስጥ የተደበቀውን ዋጋ እንዲገልጽላቸው ቅድስት ሪታን በመጠየቅ በበለጠ እምነትም መጸለይ ጀመሩ። እናም ትምህርቱ ተስፋፋ። ሁሉም ሰው ሕይወት እንደዚህ ቀዳዳ ያለው ባልዲ እንደሆነች ተረዱ። በገደቦች እና በጉድለቶች የተሞላች አዎ ነገር ግን በመንገድ ላይ አበቦችን የማጣጣት የማጠጣት ችሎታ ያላት ናት። በቅድስት ሪታ ዘካሺያ ምልጃ እያንዳንዱ ድክመት ያልተጠበቀ የፍቅር ምንጭ ሊሆን ይችላል። ስለዚህ ድክመቶችን ስትመለከት እና የምታደርገው ምንም ነገር ዋጋ እንደሌለው ሲሰማ፣ ጴጥሮስ ባልዲዮን እና ከሁሉ በላይ ደግሞ ቅድስት ሪታን አስታውስ። የማይቻል እንኳ ሊያብብ እንደሚችልም የሚያስታውስ ታሪክ ነው።